በጣም እንዴት ናችሁ ውድ የቤልቲቪ ተከታታዮቻችን፣ እግዚአብሔር ይመስገንኛ በጣም ደህና ነን አለን። እንግዲህ እንደጠፋ እናውቃለን። ለፎቶ ሹጣችን በጣም እየተዘጋጀን ስለሆነ ያው የሙሽራ ነገር፣ ሙሽራ ቀልብ የለውም የሚባለው እውነት ነው እና ያው ቀልብም የሌለው አንድም ከዋጋው ነው፣ አንድም ከሰዓቱ ነው፣ አንዱም ከቀ ብቻ፣ ቀኑ ባንዴ እያለቀ ብሩም በዛው ልክ እያለቀ የራስ ምታት ታማሚ አድርጎኛል። ብቻ ይሁን ለማንኛውም እግዚአብሔር ይመስገን ለሁሉም ነገር። ያው የበዛ እንዲህ ያለፈ የወጣ ነገር ሳይሆን ባለ ነገር እንግዲህ አቻችለን ፎቶሹታችንን ቆንጆ አድርገን የማይረሳ ጊዜ አሳልፈ ለመምጣት ነው የምናስበው። ያው ለቀልድ ብዬ ነው እንደዛ ያልኩት። ብቻ እናንተ እንዴት ናችሁ? እኛ በጣም ደህና ነን። ለፎቶሹታችን እየተዘጋጃጀን ስለሆነ ነው እንዲህ በጣም በጣም የጠፋ ነው። ያው ልብሱን ስንል በምን ነሳ ስንል የሴት ልጅ ጣጣ ደግሞ አያልቅም። ጆሮ ጌጥ ስትሉ፣ የአንገት ጌጥ ስትሉ፣ የአንገት ጌጥ ስትሉ፣ የእጅ ጌጥ እና ቬሎ ምኑ ምኑ አለና እሱ በጣም አድካሚ ነው። ብቻ ግን እሱ እሱ አልፈን ያው እንግዲህ አሁን እየተቃረብን ነው ማለት ነው። ሲቃረቡ ደግሞ ያንን የሆነ ነገር ላለመርሳት ስል በቃ እንደውም እየጻፍኩ ነው እራሱ ማለት ነው። አይ በቃ ከምረሳው ከምቆጭበት ብዬ ማድረገውን እንትን የምልሆን ጽፍና አስቀምጣለሁ ማለት ነው። እና እንደዛ እየሆነ ነው እንግዲህ ጊዜም አልበቃ ብሎ ነው ወደ እናንተ ለመምጣት እንደዚህ ቆየት ያለው ዘግየት ያለው ማለት ነው። እና አሁን እኔ አሁን ፎቶሾት ስነሳ ያው ሜካፕ መሰራት ፈልጋለሁ። እና እሱን ለመሰራትም ደግሞ ያው ማለት ቅንድብ ግድ ነው ሲመስለኝ፣ እሱ ነው ዋናው ተብያለው ጺም እንግዲህ የፀጉር ባለሙያ ስለሆነች ቅንድብሽ ካማረ ሜካፑ ያሳምረዋል ምናምን ስላለችኝ፣ እኔ ደግሞ ኦምብሬ ለመሰራት ወስኜ ባሌን ሰርፕራይዝ ለማድረግ ኦምብሬ ተሰርቼ እመጥቻለሁ ማለት ነው። ለዛ ነው የሸፈንኩት ማለት ነው። ፕራንክ ግን ለመን የወጣሁበት ዋና አላማ ዩብን ፕራንክ ለማድረግ ነው። እሱ ምንድነው የምለው ቅንድቤን ኦምብሬ ተሰርቻለሁ እስከ ሰርጌ ድረስ ስለሚለቅ ቆንጆ ይሆንልኛል ብዬ ነው የምለው ማለት ነው። ግን ኩል ነው በጣም ድምቅ ቀርጌ ነው የኳልኩት። ቆይላው ድቃው እንዲሁ ሆኛለሁ። ግን ተመልካቾች ኩል ነው ንብሬ አልተሰረሁም፣ እና አሁን የእሱን የሚለውን ሀሳብ ምን እንደሚል እሰማለሁ። እኔ ሄጂ ተሰርቼ ነው የመጣሁት። በዛ ላይ በጣም ነው የሚያምር፣ ወድጀዋለሁ። እስከ ሰርጌ እንኳን እስከ ፎቶሹቱ እንኳን ቢለቅ ድጋሚ እሰራዋለሁ ብሏል፣ ነው ማለት ነው። ለማንኛውም እንግዲህ ተመልካቾች፣ እሱ ሲመጣ አብረን ሪያክሽን እናያለን ማለት ነው። አብራችን ቆዩ ብዬ በሚያውቀው ነው ኢዲት እንደማደርግ ነው። ደውዬ ኢዲት ላደርግ ልገባ ነው ብዬዋለሁ። ስለዚህ ኢዲት እያረኩ ነው የሚመጣው የሚመጣው ማለት ነው። በነገራችን ላይ ማለት ነው ኢዲት የማደርግ ሆኜ ነኝ። እና ምናልባት እስከዛሬ የተረከባችሁት ቪዲዮ ቅሬታ ካለባችሁ፣ እኔጋ መታችሁ ንገሪኝ። ጽድት አድርጌ ነው የምሰራው። እስካሁን ምንም አላጋጠመንም፣ እግዚአብሔር ይመስገን። እና ኤዲት የማደርገው እኔ ቪዲዮ እኔ ነኝ። ለፎቶ እንኳን እሱን ያው ቀስ ብዬ ደግሞ እሱን ለምድ ይሆናል፣ ግን ቪዲዮ ኤዲት የማደርገው እኔ ነኝ። እና አብዛኛውን ስራውን የሚሰጠኝ ለኔ ነው። የማቀልለት እንደምታዩት ቆንጆ አድርጌ ጽድት አድርጌ ነው የምሰራው ማለት ነው። እና አሁን እሱ ሲመጣ ምን እንደሚለኝ እንግዲህ ያብረናያለን። ለማንኛውም ይሄንም ጭንቅላት ላይ ሸፍኜ እራሴ ደግሞ ይኖረውና ሳያውቀው ነው ወይ ግልጥ አድርጌ ቁጭ አድርጌ ጊዜ ጋ ማሳያችሁ ማለት ነው። አብራችሁ ቆይ፣ የት እንደትሉ ከመልካቾቹ መጥቷል መሰለኝ፣ የበረ ድምፅ ተሰምቶኝ ነው። አዎ ትክርኝ እንኳን መጣ ደህና መጣ። ይታያል ካሜራው። እንትን ነው እየቀረስኩ ነው ኢዲት እያረግኩ ስለሆነ ስራችንን ምናምን ለማሳየት ብዬ ነው። ምናልባት ቪዲዮ ከወጣለኝ ትንሽ ልዩነት። ቁጭ በል፣ ወንበር ላመጣልህ። ቆይ ቆይ ቆይ ቆይ ቪዲዮ እየቀረጽኩ ነው። ለመስራት ፈልጌ ነው። ና ቁጭ በል እንስራ እኮ እንደዚህ እንዴት እያደረኩ ናን ኩጭ በል ያሰብኳቸው ቪዲዮዎች ጥያቄ እና መልስ ነገር ነው እና በዚሁ እግረ መንገዴን እንደዚህ እና እንደዚህ እንቀመጥና እንደዚህ ሂደት እያደረግን እጠይቃለሁ ትመለሳለ ማለት ነው። ከመጥፋት ይልቅ ቆይ ወንበር ላምጣለሁ። ጨርሻለሁ፣ እንትን እያልኩ ነው። በቃ ቺክ እያልኩ ነው። እሺ፣ እንኳን ደና መጣ። እዩ ቤል ዝም ብለ ስለመጣ ገና ወደ እሺ ነው፣ ደስ ብሎናል በጣም። እንግዲህ ያው ፎቶ ሾታችንን ምክንያት በማድረግ እየተሯሯጥን ነው ያው ከአቅም በላይ ባይሆንም ባለን ነገር ነገሮችን ለማስኬድ እና ጥሩ ነገር ለማሳለፍ እያሰብን ነው፣ እና ይህን እንዴት ታየዋለን? በጣም አመሰግናለሁ ድሮ ስለሰጥሽኝ። ግን ላይቭ ጥያቄ ነው የሆነብኝ፣ ከመሬት መጣ ቁጭ አልኩ። እሺ ይሁን። ፎቶ ሹታችን እግዚአብሔር የተመሰገነ ይሁን። ጥሩ እየተጓዝን ነው። ሰፕራይዝ አለን፣ ተመልካቾች ለእናንተም ያን ሰፕራይዝ በቀጣይ ቪዲዮ ወይም ምናምን እንነግራችኋለን። መጀመሪያ ነገሮች ስተካከሉ ብለን ነው ከዛ እናሳውቃችኋለን። በጣም ቆንጆ አሪፍ ስራ፣ ቆንጆ ነገር፣ ጥሩ ማስታወሻ መቼም የማይሰረዝማን ደግሞ ሁሌ የምናየው እስከ ልጆቻችን የሚያዩት ዘመን የማይሽረው ጥሩ ነገር ለማስቀመጥ በተቻለ አቅም ከኢዮ ፒክቸር ጋር ተባብረን በደንብ በአሪፍ ስራ ለማውጣት ተፍታፍ እያለ ተመልካቾች በጣም ስታዩ ተወዱታላችሁ እያስባለሁ ታውቃላችሁ እኔ እንደዚህ ነገር ይሄ አልቅልድ ይህ ፋይል በሰርግ በቀለበት በሽምግልኔ በአብዛኞቹ እንግዲህ ያታችሁታል ተመልካቾች እና ምክንያቱም ዋና ፋይል ነው ተመልካቾች በነገራችን ላይ ያው ምን ነው? ወደሱ መጣለው ቀጥታ። እኔ እንትን ነው፣ ኦምብሬ ነው። ትልቅ ማለት ነው። እና ያው እስከ ፎቶ ሹት ድረስ ምናልባት ትንሽ ነው ፈዘዝ ይላል፣ ግን የዛኔም አስደግሟለሁ። ምናልባት ያምርብኛል ያምርብኝም ብዬ ቼክ አደረኩት። ግን ቆንጆ ብዙ አይነት ፕሪሻል ነው፣ ለዛ ቢሰሩት ነው ወዶኛል። እሺ፣ ብቻ ለማንኛውም ፍቅር ቀጥር ቀጥር ምንም ነገር ፎቶ ሹት አለ። ለፎቶ ሹት ታዲያ ለየት ልብል ብዬ ነው

ከዛ ነው እነሱ ነው እኮ ያስተካከሉልኝ። ማነው እንደዚህ ሞት ቤት ያደረገሽ? ፎቶ ሾት ስላለብኝ። ማነው እኮ ማነው እንደዚህ ሐሳብ ሰጠሽ? ምን ያምራል ካልኩ እሺ ብለህ ተቀበል። ያምራል ካልኩ

ውድ ከሆኑ ሞሞዶ ውድ ጤና ያለሽ ፍቅር። አሁን ይሄ መልቀቅ አይችልም። ስለዚህ በቃ ታዲያ ደስ ይለኛል እኮ አለው። እኮ አይለቅም እኮ አይለቅም እኮ ይሰጠዋል። ዋናው ለሜካፕ ቅንድም ነው። ጥሩ ማረሚ የሆነ ነገረኛ ሲሆን እንኳን ሲሆን አልመሰልኩም። አንዴ ኮድጄ አለ በደንብ ፍቅር፣ ምንድነው? ምን ምን እያደረገ ነው? አልገበኝ ማዘረታለች። አሁን በቃ ደርሼ ነው መምጣቴ። አላየችው እንደምትወደው ደግሞ ታውቀኝ ነበር ነው ነው፣ ቪዲዮ ስላለ ፕራንክ ልታደርግኝ ብለህ አስበህ ነው፣ እንጂ እንደወደድ እኮ ገብቶኛል። አውቅሽ ነው አይ ብለህ አሁን ቪዲዮ እቺ ተጠቅመህ ፕራንክ ልታደርግ የአሁን ቪዲዮን አጥፊ። በቃ ምን ምን አያደርግም፣ አያምርም እንደሰጠች ነው። ዝም ብለሽ ነው፣ ፎቶ ሹት ማያምር እኔ ነኝ። ነው ነው ግምድ ምድ ያለ ነገር ፍቅር፣ አሁን እንደዚህ ነው የሚሆነው። ትራዲሽናል መሰራት እኮ ችግር የለውም እኮ፣ ግን ወይ አያምርም። የምትሰሪበት ቦታ መምረጥ ወይም እኔ ማማከር ሳታማክሪኝ፣ አለች ነው እኔም ምናምን ብዬ በዚ ስድ ብዬ ተነቅሽ የምጣ ንቅሳት እኮ አይደለም፣ ኦምብሬ እኮ ነው ነገርሽ

ያመኛል ምንም እንደሚያመሽ ትኩስ ነው። ያመኛል። ትኩስ ነው። ቁስሉ ገና አላነም። እንደዚህ ያማል። ፀጉር ኮር የሚታየኝ

በብዙዬ ሳይሆን ፀጉር አለው። በፀጉር ደግሞ አይሰራም። ያው ሜካፕ መሰረት አይቀርም። ሜካፕ ስትሰራ ደግሞ መቀንደቢያ አይቀርም። ከተቀነደብኩ ደግሞ አይቀርም ደግሞ

የዛሬ ቪዲዮችን ይህንን ይመስላል። ፕራንካችንም ተሳክቷል ፍቅር። እንግዲህ ስለተከታተላችሁ እናመሰግናለን። በቀጣይ በሚገርም ቪዲዮ እንመጣለን። እንሻል ደግሞ አሁን ቅድም ብዙ እያወራ ነበር ና ምን? ጠብቁ ተመልካቾች፣ የሚገርም ነገር አለ። ስለዚህ ፎቶ የሚገርም ነገር ጠብቁ በጣም እናንተም የእኛ ደስታ ስለምትፈልጉ በእኛ ደስታ ስለምትደሰቱ በእኛ ጉዳይ ይችላል እናንተ ቤት ሰንበረ ይላችሁ ሆነ ቆንጆ ነገር፣ ደስ የሚል ነገር በጣም ማስታወሻ የምትወዱት ነገር ጠብቁ። በጣም ትልቅ ሰርፕራይዝ። ስለዚህ በቀጣይ ቪዲዮ ያው ማስተካከል በቃ

እኔ እዚህ ጋር መተሽ ነኝ። ፕራንክ ለማድረግ ብዙ ነገር ከዛ ኢዲቲንግ ተደርጎ ለእናንተ ጥሩ የሆነ እንዲቀርብ ደግሞ እዚህ ካረቢ አድጋ ማድረግ ነው። አንድ ይፈልጋል። በሉ አንድ ቪዲዮ ምሳ ስትበሉ፣ ቁርስ ስትበሉ ምናምን ይደክማችኋል ብዙ ነገሮች አሉና እና መቼስ ቀኑ ፍጥነት እና ከዛ

ለተመልካች አይጠቅምም፣ ግን ቪው ይኖረዋል እና ግን ዋናው ቪው ላይ ያለው መሰራ ተሰናን ትንሽ ሰው ማየው ነው ነገር ነው ነገር ነው ነገር ነው ወይ ብዙ የተለየ ሀሳቦች ከዛ ነው። ስለዚህ የምንለቃቸው ቪዲዮች ላይክ እያደረጋችሁ ሁሉ እንዲያልቃችሁ አብራችሁ ተመካካችሁ። ለማንኛውም በቀጣይ ቆንጆ ቪዲዮ ጠብቁ። ጥሩ ነገር እንዳላችሁ መጣለሁ ብዬ አስባለሁ፣ ተመልካቾቻችን። ስለዚህ ላይ ሁላችሁን እንወዳችኋለን እና እናከብራችኋለን። በዚህ አጋጣሚ እንደውም መልእክት እንዳስተላልፍ ሆነ። ስለዚህ እንግዲህ ዛሬውን ፕራንክ ተሰርቶ፣ ለማንኛውም ሰላም ሆኖልን፣ ሰላም ቆዩልን። በቀጣይ በሌላ ቪዲዮ እንገናኛለን ማለት ነው። እንወዳችኋለን፣ ሰላማችሁን ይበለን። አዲሱን ፊልም ደግሞ በፊልም መልቲሚዲያ እየገባችሁ እያያችሁ እንግዲህ በጣም ጥሩ ጊዜ ታሳልፉ።